እርዳታን ነው የፈለግሽ? ይሄው ረዳውሽ። ይቅርታ እንዴ፣ ቫክሽን ፋይሉን አንስተሽ ትሰጭኛለሽ አንቺ? ይህም ፋይል ፈልገሽ ነው እንዴ? አዎ፣ ግን እስቲ አንድ ነገር ንገርኝ፣ ይሄ ፋይል ለምን አስፈልግሽ አንቺ? ምን መሰለሽ፣ ዛሬ ቃለ መጠየቅ አለብኝ ዴስ ከምፕኒ ለማናጀርነት። እናም ወደዛ እየሄድኩ ነበር፣ ፋይሉ ወደቀብኝ። ኤቫክሽን አንስተሽ ስጭኝ። እኛም እኮ ወደዛ ነው የምንሄደው፣ ሄደው ለቃለ መጠይቅ። ግን እስቲ አንቺ አንድ ነገር ንገሪኝ ቢሮ ላይ ለአካለ ጎደሎና ለአንካሳ ስራ ሲሰጣ ይተሻል። እኔ እንኳን አይቼ አላቅም እስከ ዛሬ ድረስ። አንተ አይተታቃለህ እንዴ? እንደዚህ እንዲህ ብታደርጊ ነው የሚሻልሽ። ፋይልሽን ራስሽ አንሺና ቤትሽ ሂደሽ ረፍት አድርጊሽ። ዝም ብላት ለፈልፋለች እንዴ። አይውልሽ ነው እኮ እርጂኝ ነው ያልኩሽ። መርዳት ካልፈለግሽ ችግር የለውም፣ ማተርጂኝ። ቢያንስ ቢያንስ ግን እንደዚህ አይነት ንግግር አትናገሪኝ። እና ምን እንድልሽ ነው የፈለግሽው? እንደዚሁም ደግሞ አንቺ ቃለ መጠይቅ ለመስጠት ስትሄጂ እኛ ሰጥተን ይሄን እንመለስ ይሆናል። እናም ደግሞ እርዳታ ነው አይፈለግሽው ይሄው ረዳዎች፣ በቃ ለምንድን ነው እንደዚህ የምታደርጉኝ እናንተ? እኔ እኮ ፋይሉን ነው አንስታች ስጡኝ ያልኳችሁ። ጭራሽ እናንተ ክራንቼንን ትጥሉብኛላችሁ። እባክሽ ከዚህ ቻንካሳ ጋር ምን ለፋለፍኛ? ለቀለመን እኮ በጣም አርፈደናል፣ እንዳይሰረዝብን ይልቅ እንሂድ። እውነትህን ያልከው፣ አንተ ዝም ብዬ ነው ከሷ ጋር ምን ላፋለፈው። ባክ፣ አረባካችሁ፣ አንዴ ስሙኝ፣ ኧረ ትሰማኛለሁ ወንድሜ፣ አቤት መቤቴ እባክህን ክራንችንና ፋይሌን አንስተ ልሰጠ ትችላለህ? አዎ የአንቺን ፋይልና ክራንችሽን አንስቼ መስጠት እችላለሁ። ግን አንቺ እዚህ መንገድ ላይ እንደዚህ ሆነሽ ምን እየሰራሽ ነው ያለሽ? ቆይ ምን መሰለ ዛሬ እኔ ቃለመጠይቅ አለብኝ፣ ሌስ ከምፕኒ ለማናጀርነት። እናም ወደዛ ነበር እየሄድኩ የነበረው። እባክህን እርዳኛ አንድ ጊዜ። አሀ ነው እንዴ ቃለመጠይቅ አለብሽ? እመቤቴ ይሄማ ለአንቺ በጣም አስፈላጊ ነገር ነው። አንቺማ እዚያ መሄድ አለብሽ። አታስቢ በቃ አሁን እኔም ፋይል አንስቼ እሰጥሻለሁ። ለምን እንደዚህ አደረግ አንተ? እኮ ፋይሉን ለእኔ እንደመስጠት መለሰ እንደገና ጣል ከወደታች። እና ታዲያ ምን እንዳደርግ ፈለግሽ? አንቺ አንድ ነገር ልንገርሽ፣ አንቺ ለቃለመጠየቅ የምትሄጅበት ከምፕኒ እኔም እየሄድኩ ነው። እሺ ለእኔ ደግሞ ይሄ ጥሩ አጋጣሚ ነው። ተወዳዳሪዎች ትንሽ ከሆኑ እድሉን አገኝ ይሆናል። እኔ ልመረጥም እችላለሁ። እንደዚሁም ደግሞ የአንቺ ሁኔታ ከምፕን ውስጥ ስራ መስራት ሳይሆን እንዲህ ብታደርጊ ነው የሚቻለሽ። ባቡር ጣቢያ ሀዲዱ ጋር ሂጅና ልመና ብትለምኚ ያዋጣሻል። ይኸውልህ አንተ እኔን እንደዚህ የምትናገርበት ምንም አይነት መብት አይኖርህም። እሺ። ትንሽ አግዘኝ አይደል እንዲ አልኩ። ማገዝ ካልፈለክኮ መሄድ ትችላለህ። ይህን ሁሉ መናገር ለምን አስፈለገ? ባክሺ ብቃሽ። ይህን ልፍለፋሽ ሌላ ቦታ ሄጅና ልፍልፊ። ገባሽ አይደል? መጀመሪያ አርፍጃ አለው። አንቺ የሆነ ቦታ ሄጅና ብትለምኝ ነው የሚሻለሽ። እሺ፣ አንዴ ቆይ፣ እመቤቴ፣ ቆይ። እኔ አንስቼ ልስጥሽ ፋይሉን እንኪያዥ። ይሄው ክራንችሽ። መቤቴ፣ ደና አይደለሽም እንዴ? ክራንችሽና ፋይልሽ ወደ ታች የወደቀ ምንድ ነው? ምን ተፈጥሮ ነው? ምን መሰለሽ ፋይሌ እንዳጋጣሚ ወደታች ወደቀብኝና አንድ ወንድና አንድ ሴት በዚህ በኩል ሲያልፉ አንድ፣ እርዱኝ፣ አግዙኝ፣ ፋይሉን አንሱ እናስጡኝ አልኳቸው። እነሱ ግን አይደለም ፋይሌን አንስተው ሊሰጡኝ ጭራሽ ክራንቼንም ጥለውብኝ ሄዱ። ለምን እንደዚህ ያደረጉ፣ እነሱ ግን መርዳት ካልፈለጉ አንረዳም እኮ ማለት መብታቸው ነበር። በዚህ መልኩ እንደዚህ አይነት ወራዳ ተግባር መፈጸም ለምን አስፈለጋቸው? አላቅም። ብቻ እነሱ ለምን በእኔ ላይ እንደዚህ እንዳደረጉ ሊገባኝ አልቻለም። ግን ምንም ችግር የለውም። ይኸውልሽን መቤቴ፣ ያንቺ ሁኔታ እኔ ደህና አይመስለኝም። ለምን ለእኔ አትነግሪኝም? ወዴት ነው ምትጆ? እኔ እሸኝሻለሁ። ምን መሰለሽ፣ በእርግጥ የሚሄደው ዴኤስ ከምፕኒ ነው። ዛሬ ቃለመጠይቅ አለብኝ ለማኔጀርነት ለመወዳደር መቤቴ አንድ ረገድ ልንገርሽ፣ እኔም እኮ ወደዛ ከምፕኒ ነው የሚሄደው፣ እንዲሁም እኔም ቃለ መጠይቅ እዛ ሰጣለሁ። እንደውም ጥሩ አጋጣሚ ነው፣ ሁለታችን አንድ ላይ ምንድሽ። ነይ በቃ። እንዴ ምን እያልሽ ነው አንቺ? እኔ እንኳን ቀስ እያልኩ ሄዳለሁ፣ በጣም ብዙ ሰዓት ሊፈጅብኝ ስለሚችል፣ አንቺ ደግሞ ለቃለ መጠይቅሽ ታረፍጃለሽ። ስለዚህ እንደዚህ አድርጊ፣ አንቺ ሂጂ፣ እኔ ቀስ እያልኩ መጣለሁ። እመቤቴ፣ እኔ ምን ችግር የለብኝም፣ ከአንቺ ጋር ሄዳለሁ። አንቺ ራስሽ አስቢ ውስቲ፣ እንደዚህ ሆነሽ አንቺ ብቻሽ እንዴት ነው የምትሄጂ? የአንቺ መሄድ እንደውም ከእኔ በላይ በጣም አስፈላጊ ነው። እኔ ደግሞ ምን ችግር የለብኝም። እሺ በይኝ እባክሽን፣ ነኒል ነ ስጭኝ ይህን ቀስ ብለሽ